በኤሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ቪዲዮአችን ደግሞ ይዘንላችሁ ይመጣን በእንግሊዝኛም በአማረኛም አብዛኛውን ጊዜ ሰላምታ ስንቀያየር ወይም ደግሞ ቻት ስናረግ ስንጸጻፍ ምንጸጻፍባቸው ቃላት ወይም ደግሞ አረፍተናገሮች ነገሮችን ይዘንላችሁ ይመጣን። ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስንገባ አብዛኛውን ጊዜ የምንጠቀምባቸው በአማርኛ እና በእንግሊዝኛ ቃላቶች ይላል። አብዛኛውን ጊዜ ስንጻፍ የምንጠቀምባቸው ቃላቶች እነዚህ ይመስላሉ። እነዚህን ለማንበብ ደግሞ ከዚህ በፊት የሰራ ነው ቪዲዮ አለ ማን እንደማን እንደምትነበብ እንዴት ማንበብ እንደምንችል ያንን ቀድማችሁ እንድታዩት እናሳስባለን። እሺ ዛሬ ይዘንላችሁ የመጣን ይሄ ነው። ሰላም ነው፣ ሰላም ነው፣ ሰላም ነው። ለምሳሌ በእንግሊዘኛ ሰላም ነው ብለን ስንጽፈው ሰላም ነው፣ ሰላም ነው እዚህ ጋ በዋነኝነት ይህን ስጽፉ እንዳትቸገሩ ማን እንደ ማን ትነበባለች የሚለውን ቀድማችሁ ማወቅና ማየት ግድ ይሆናል ማለት ነው። ለምሳሌ እዚህ ላይ ሰ እንደ ሰ ምትነበብ ኤስኢ እንደ ሰ ትነበባለች ማለት ነው። ይቺ እንደ ሰ ምትነበብ ኤስኢ መሆኗን ቀድማችሁ ካወቃችሁ ምንም የሚከብዳችሁና የሚያስቸግራችሁ ነገር አይኖርም ማለት ነው። ስለዚህ ይህን ለመጻፍና ለማንበብ ቀድማችሁ ሀሁ ወይም ደግሞ የእንግሊዝኛ ሀሁ ፊደሎችን ማየት ይጠበቅባችኋል፣ ማለት ነው። ሰላም ነው። ው እንደ ላ የምትነበብ ደግሞ ኤልኤ ላ ብለን እናነበዋለን። እንደ ም ደግሞ ኤም ነች። እንደ ነ ደግሞ ኤን ኢ። እንደ ው ደብሊዩ ኢባን ላይ ስናነበው ሰላም ነው፣ ሰላም ነው እሺ፣ እንዴት ነህ? እ ን ዴ ት ነህ እንዴት ነህ እንዴት ነህ ብላችሁ ጽፉ። ደግሞ ልክ እንደ እ የምናነባት ኢ ነው። እንደ ን ደግሞ ኤን እ ን ዴ ት ነ ህ እንደ ዲ ደግሞ ዲ አይ ኢ እንደ ት ደግሞ ቲ። እንዴት ነህ እንዴት ነህ እንዴት ነህ። እሺ እንዴት ነሽ እንዴት ነሽ። እዚህ ጋር ደግሞ እንደ እ የምናነባት እዚህ ጋርም ኢ ነበረች። እዚህ ጋርም ተመሳሳይ ናቸው።

እዚህ ጋ ነህ ህ ነበር። እዚህ ጋ ደግሞ እንዴት ነሽ ሽ ሲሆን ደግሞ እንዴት ነሽ ኤስኤች ይሆናል ማለት ነው። እንደ ሽ የምትነበብ ኤስኤች ናት ማለት ነው። እንድያረግን አንድ ባንድ ማየት ያስፈልጋል። እዚህ ጋ ደግሞ ስራ ስራ ንዴት ነው? ስራ እንዴት ነው? ይህን ስራ እንዴት ነው? ይህን በእንግሊዘኛ ሌተሮች ወይም ፊደሎች ስንጽፈው ደግሞ ስ ይቺ እን ነው እምትነበብ እንደዚች ስ ስድስተኛ ፊደል ስለሆነች አናባቢ የላት። ስድስተኛ ፊደል ስለሆነች አናባቢ የላት ስ ብለን እናነባታለን። እንደ ራ ደግሞ አር ኤ ስራ ይህ ስራ ይላል ማለት ነው። ስራ እ ን እንዴት የሚለው ደግሞ እንደ እ ምናነባት ኢ ነች እንደ ን ደግሞ ኤን እንደ ዴ ደግሞ ዲ አይ ኢ ዲ አይ ኢ ዴ እንደ ት ደግሞ ቲ ነች። እቺም ስድስተኛ ፊደል ስለሆነች አናባቢ የላትም ማለት ነው። አናባቢ የላትም። እሺ ነ ው ነ ው ነው ሲል ደግሞ ነ ው እቺ የመጀመሪያ ፊደል ናት። ኤን ኢ ነ ደብሊው ው ይቺ ደግሞ ስድስተኛ ፊደል ናት። ይችን ማለት ነው ነው። በአንድ ላይ ስናነበው ስራ እንዴት ነው? ስራ እንዴት ነው ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ ቤተሰብ፣ ቤተሰብ፣ ቤተሰብ ሰላ ሰላም ነው ቤተሰብ፣ ሰላም ነው። ቤተሰብ፣ ሰላም ነው። ቤተሰብ፣ ሰላም ነው። እሺ፣ በእንግሊዝኛው ስንጽፈው ደግሞ ቤ እንደ ቤ የምናነበው ቢ አይ ኢ ቢ አይ ኤ ቢ አይ ኢ ቤ

ኤምም ባንድ ላይ ስናነበው ሰላም ሰላም። ኤንኤ ነ ደብሊው ው ደብሊው ው ባንድ ላይ ስናነበው ይህ ቤተሰብ ሰላም ነው። ቤተሰብ ሰላም ነው ይላል ማለት ነው። አብዛኞቹ ስድስተኛ ፊደል ከሆኑ አናባቢ የላቸውም ማለት ነው። ለምሳሌ ይቺ ው ው ደብሊዩ ብቻ ነች አናባቢ የላትም ማለት ነው። ይቺ ደግሞ ለምሳሌ ብ ብ አሁን እዚህ ጋር ስድስተኛ ፊደል ናት። ብ ቢ ብቻ ነች አናባቢ የላት ቢ። ስድስተኛ ፊደሎች አብዛኛዎቻቸው አናባቢ የላቸውም ማለት ነው። እሺ እዚህ ጋ ምን

ውዴ እሺ፣ ኢን ደግሞ ብለን ስንጽፈው እነዚህ ሁለቶችን ፊደሎች ስድስተኛ ፊደል ናቸው። እነዚህ ስድስተኛ ፊደል ከሆኑ አብዛኛዎች ምንድን ናቸው? አናባቢ። በእንግሊዘኛ ሲጻፉ አናባቢ የላቸውም። ይኸው ኤም እንደ ም ትነበባለች። ኤን ደግሞ እንደ ን ምን ምን ነ ው እቺ ደግሞ ነ የመጀመሪያ ፊደል ናት። ኤን ኢ ው ደግሞ ደብሊው ምን ነው ምን ነው። ጠ ደግሞ ቲኢ ቲኢ ጠ፣ ኤፍኤ ፋ ጠፋ። ኤች ህ ህም ስድስተኛ ፊደል ስለሆነች አናቤላትም ማለት ነው። ጠፋ ህ ጠፋ ምን ነው ጠፋህ። ውዴ ውዴ ምነው ጠፋህ? ውዴ እሺ፣ ምነው ጠፋህ? ውዴ ጽሑፍና ጽሑፍ ይህ በእንግሊዝኛው ደግሞ በአማርኛው ፊደል ይህ በእንግሊዝኛው ፊደል ተመሳሳይ ንባብ ነው ማለት ነው። ይህ ደግሞ ስራ በዝ ቶ ብኝ ነ በር። ለምሳሌ እሱ የመለሰው ወይም እሷ የመለሰችው ከሆነ ስራ በዝ ቶ ብኝ ነ በር ስራ በዝቶብኝ ነበር። አሁንም ደግሞ ይህን ስንጽፈው ደግሞ በእንግሊዝኛ ፊደሎች ወይም በእንግሊዝኛ ሌተሮች ይች ስድስተኛ ፊደልና ታናባቢ የላትን ብለናል። ከዚህ ጋም ልክ እንደዛው ስ እንደ ስ ትነበባለች ስ ራ አርኤ ራ ብለን ምናነበው ስ ራ በቢኢ በ ማለት ነው በዝ ዝ ቶ ቶ ብ ኝ ስራ በዝቶብኝ። እዚህ ጋ እንደ በ ቢኢ እናት ምትነበበው እንደ ዝ ደግሞ ዜድ እንደ ቶ ደግሞ ቲኦ ቶ እንደ ብ ደግሞ ስድስተኛ ፊደልና አናባቢላትም ቢ ነች በዝቶ ብ ኝ እንደ ኝ ደግሞ ጂኤን። ኝ በዝቶብኝ ብኝ ነ በር እንደ ነ ኤንኢ እንደ በ ደግሞ ቢኢ አር ስድስተኛ ፊደል ናት ር እንደ አር ብቻ ትነበባለች፣ ነበር። ይህ በአንድ ላይ ስናነበው ፈጠን ብለን ስራ በዝቶብኝ ነበር፣ ስራ በዝቶብኝ ነበር ይሆናል ማለት ነው። እሺ ከዚህ ጋር ደግሞ ስ ል ክ ስልክ፣ አ ታ ነ ሽ ም ስልክ አታነሽም ነበር፣ ስልክ አታነሽም ነበር። እሺ ይህንን ስንጽፈው ይህ በአማርኛው ስልክ አታነሽም ነበር ይላል። በአማርኛ ፊደሎች ማለት ነው። በእንግሊዘኛ ፊደሎች ወይም ደግሞ ሌተሮች ስንጽፈው ደግሞ እነዚህ ሁሎችም የጻፍ ናቸው። ፊደሎች ምን ናቸው? ስድስተኛ ፊደል ናቸው። ስድስተኛ ፊደል ናቸው። ስለዚህ እዚህ ላይም አናባቢ የላቸውም ራሳቸውን ናቸው ማለት ነው። እንደ ስ ኤስ፣ እንደ ል ኤል፣ እንደ ክ ኬ። ስልክ ስልክ ይሆናል ማለት ነው። ስልክ

ነ ኤንኢ ነ ቢኢ ደግሞ በ አር እንደ ር ነበር፣ ነበር ይህና ይሄ አንድ ይሆናል ማለት ነው። ነበር በአንድ ላይ ስናነበው ጠቅልል አድርገን ስልክ አታነሽም ነበር፣ ስልክ አታነሽም ነበር። እሺ። እዚህ ጋር ደግሞ ስራ ላይ ላይ ነበርሁ ስራ ላይ ነበርሁ። ስራ ላይ ነበርሁ። እሺ፣ እንደ ኤስ እንደ እስ ነው የምትነበር ስድስተኛ ፊደል ከሆነች አናባቢ የላትም ኤስ ብቻዋን እንደምትነበብ ነበር እናውቃለን። ራ ደግሞ አርኤ፣ ስራ ስራ ላይ ሲል ደግሞ ኤልኤ ላ ይ ደግሞ ዋይ ስራ ላይ ነበርሁ ኤን እንደ ነ እንደ ቢ ደግሞ እንደ በ ደግሞ ቢኢ ቢኢ ነበር። እቺ ስድስተኛ ፊደል ናት ና ስለሌላት አር ብቻዋል ር ሁ ሁ ደግሞ እች ዩ ሁ እች ዩ ሁ ነበሩ በአንድ ላይ ሁላውን ስናነበው ስራ ላይ ስራ ላይ ነበር ሁ ስራ ላይ ነበሩ። ስራ ላይ ነበሩ። እሺ፣ እዚህ ጋር ደግሞ ውሎ ውሎ። እንዴት ውሎ፣ እንዴት ነው ውሎ፣ እንዴት ነው ውሎ፣ እንዴት ነው። እሺ እዚህ ጋር ደግሞ በእንግሊዘኛ ፊደሎች ወይም በእንግሊዘኛ ሌተር ስንጽፈው ደብሊዩ እንደ ው እናነባታለን። ኤል ኦ ደግሞ ሎ ኤል ኦ ሎ ውሎ ይሆናል ማለት ነው። ውሎ እንደ እ ደግሞ ኢ እንደ ን ኤን ዴ እንደ ዴ ደግሞ ዲ አይ ኢ ዴ ት እንደ ት ደግሞ ቲ እንደ ት እናነባታለን ማለት ነው። እንደ ት የምናነባት ቲ ነው። ስድስተኛ ፊደል ናት። አናያላትን ባንድ ላይ ስናነበው እንዴት ይህንን እንዴት የሚለውን ይህንን ይህኛው እንዴት የሚለው ይተካዋል ማለት ነው። እንዴት ነ ው ኢ ነ ኤን ነ ደብሊ ደግሞ እንደ ው ያገለግለናል ማለት ነው። ነው ጠቅልላ አድርገን ስላነበው ውሎ እንዴት ነው ውሎ እንዴት ነው ውሎ እንዴት ነው ይሆናል ማለት ነው። እኛው ደግሞ ምላሽ የሚሰጠው ሰው ቆንጆ ነው ቆንጆ

እንደ እ ምናነባት ኢነች እ ን ጠ ጣ እንጠጣ ሲል ደግሞ እንደ እ ኢ እንደ ን ኤን እንደ ጠ ደግሞ ቲ ኢ ጠ ቲ ኢ ጠ እንደ ጣ ደግሞ ቲኤ ቲኤ ጣ እንጠጣ ቡና እንጠጣ ይሆናል ማለት ነው። ይህ የምናነበው እና ይህ የምናነበው ተመሳሳይ ነው። ቡና እንጠጣ። ይህም ልክ በተመሳሳይ ቡና እንጠጣ ይሆናል ማለት ነው። ይሄኛው ደግሞ ሲመችህ ሲመችህ ደውልልኝ ሲመችህ ደውልልኝ። እሺ ሲመችህ ደውልልኝ። በእንግሊዝኛ ሌተር ስንጽፈው ፊደል ኤስ አይ ሲ ኤምኢ መ ሲኤች ች ኤች ህ ሲ መ ች ህ ሲመችህ ሲኤች እንደ ች ነው የምናነበው። ኤች ደግሞ እንደ ህ ስድስተኛ ፊደል እና ታናቢ ያላት። ሲመችህ። ደ ደግሞ ዲኢ ደ ው ስድስተኛ ፊደል እና ታናቢ ያላት። ል ስድስተኛ ፊደል አናቢ ያላቸው ደ ው ል ል ኝ እንደ ኝ ደግሞ ጂኤን፣ ጂኤን፣ ጂኤን ደውልልኝ ባለሽ ናነበው ሲመችህ ደውልልኝ ይሆናል ማለት ነው። ሲመችህ ደውልልኝ። እሺ ማን እንደማን ማን እንደምትነበብ ለማወቅ ከዚህ በፊት የሰራ ነው ቪዲዮ አለ። እሱን ወደኋላ ተመልሳችሁ ሂዩት። እንግሊዘኛና የአማርኛ ሀሁ ማን እንደማን ትነበባለች። ለምሳሌ እዚህ ላይ ሲ ሚላት አሁን ለምሳሌ ሲአይ ሶስተኛ ፊደል ሲአይ ሶስተኛ ፊደሎች አይን አናባቢ እንደሚወስዱ ለማየት ወይም ደግሞ አናባቢያቸውን ለምሳሌ ደን፣ እነዚህ ላይ ደ ዲኢ እነዚህን አውቀን ሳንቸገር ለማንበብ እና ለመጻፍ የሰራ ነው ቪዲዮ አለ። እሱን ወደኋላ ተመልሳችሁ ሁዩት ያላያችሁት ያያችሁት ደግሞ በቀላሉ እንደምታነቡትና እንደምትጽፉት ተስፋለኝ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ሊንክ ወይም ደግሞ ስልክ ደውሉልን። በኢሞ፣ በቴሌግራም በዋሳብ ሃይበሉን። በኦንላይን መማርና መከታተል ትችላላችሁ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ስተምንገናኝ መልካም ጊዜ ሰናይ ቆይታ ይሆንላችሁ።